በኢትዮጵያ ማንም እየተነሳ ሐውልት እንዳያቆምና የቆሙትንም ማንም ባሻው ሰዓት እንዳያፈርስ የሚከለክል የህግ ማዕቀፍ እንዲዘረጋ ተጠየቀ። ይህ ጥያቄ የቀረበው ጥቅምት 22 ቀን 2018 ዓ ምህረት በኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ወይንም ወመዘክር ስለ አደባባይ ሐውልቶቻችን በሚል ርዕስ በተሰናዳ ስነ ጥበባዊ ውይይት ላይ ነው። የውይይቱን መነሻ ጽሁፍ ያቀረቡት በአዲስ አበባ ዩኒቨርሲቲ አለ ስነ ጥበብና ዲዛይን ትምህርት ቤት ዲን ሰዓሊ አገኘው አዳነ የዘመን መልክ የሆኑ በሶስት ተከታታይ መንግስታት የተሰሩ የአደባባይ ሐውልቶችን የተመለከተ ዳሰሳ አቅርበዋል። የአደባባይ ሐውልቶች የዘመኑን መንፈስ የሚማርኩ፣ የመንግስታትን ዘመን የኃይል አሰላለፍ ስለሚያሳዩ፣ የመንግስትን መዋቅራዊ ሁኔታ ስለሚጠቁሙ፣ ገናን ወይንም ታሪካዊ ሁነቶችን ማለትም የድል፣ የስርዓት ለውጥ፣ የአብዮት የተፈጥሮና የሰው ሰራሽ አደጋዎችን ለማስታወስ፣ እንዲሁም የዘመኑን የሀገር ግንባታ ጥረቶች የሚዘክሩ መሆናቸው ደግሞ የዘመን መልክ እንደሚያሰኛቸው ሠዓሊ አገኘሁ አዳነ ተናግረዋል። በተጨማሪም የባህልና የእምነት በመቀመር አንድ ዘመን እንዲታወስበት የሚፈልገውን ቁም ነገር የሚያገኝበት፣ የሚረዳበት ሌላው ደግሞ አንዱን አውሬ አድርገው የሚስልበት አሊያም የሚተችበት ከፍተኛ ማህበራዊ ባህላዊ ክዋኔ ስለሆነ የአደባባይ ሐውልቶች ኪነ ጥበቦችና ኪነ ሕንፃዎች የዘመን መልክ ገላጭ ያሰኛቸዋል ተብሏል። ዘመንና ዘመነኛውን ዘላለማዊ ወይንም ኢሞርታል ለማድረግ የአደባባይ ሐውልቶች ድርሻቸው እጅግ ከፍ ያለ መሆኑም ተነግሯል። ከአጼ ሚኒሊክ መታሰቢያ ሐውልት ጀምሮ በቀዳማዊ አፄ ስላሴ በደርግና በኢህአዴግ ዘመን ስለተሰሩ የአደባባይ ሐውልቶች ገለጻ ያቀረቡት በአዲስ አበባ ዩኒቨርሲቲ ያለ ስነ ጥበብና ዲዛይን ትምህርት ቤት ዲን ሠዓሊ አገኘሁ አዳነ በደርግ ጊዜ በከተማዋ ከቆሙ ሐውልቶች ይልቅ የፈረሱ ሐውልቶች እንደሚበልጡ ጠቁመዋል። እንደ ሠዓሊ አገኘሁ ማብራሪያ የንጉሰ ነገስቱ፣ የመሳፍንቱ፣ የመኳንንቱ እንዲሁም እነሱን ከፍ ከፍ የሚያደርጉ ከስርዓቱ ጋር የሚገናኙ በተለያዩ ተቋማት እና ጎዳናዎች የነበሩ ከጥቂቶች በስተቀር ሙሉ በሙሉ ፈርሰዋል። ደርግም በተራው ስልጣን ሲለቅ በቴክኒክ ረገድ ከፍ ያሉ ቢኖሩ ደግሞ የማያጎሉ የሌኒንን ጨምሮ በርካታ ሐውልቶች መጥፋታቸውን አስረድተዋል። እንዲሁም ከዓመታት በፊት የፈረሰው የሀረሩ የራስ መኮንን ሐውልት ታሪክ ብቻውን ብዙ የሚያነጋግርና ብዙ ሊባልበት የሚገባ መሆኑን ያስረዱት ሠዓሊው ድንቅርስ ማጥፋት የታሪክ ፍጻሜ ሳይሆን የመዘንጋት ጅማሮ ነው የሚልን ብሂል አስታውሰው መሰል ስህተቶች መደገም የለባቸውም ሲሉ ተናግረዋል። አቶ አሳየ ንጉሴ የተባሉ የውይይቱ ተሳታፊ የፈረሰውን የራስ መኮንን ሐውልትን ጨምሮ በተለያዩ ክልሎች ያሉ ሐውልቶችን መጎብኘታቸውን አስታውሰው ማ እናፈረሰው ለምን ፈረሰ የሚለው ዝም ተብሎ መታለፍ ያለበት ነገር አይመስለኝም ብለዋል። አቶ አሳየ ይህን ያነሱበትን ምክንያት ሲያስረዱ ደግሞ በእኛም ዘመን በማሊስታችሁ ሲቆም ተገኝቻለሁ። ኢምፔሪያል አካባቢ ኮንሰርቱ ላይ ተደርጎ ብዙ አለም አቀፋዊ ኩነቶች ተደርገው የቆመ ነው። አሁን የት እንዳለ አይታወቅም። ከዚህ ጋር የተያያዙ ነገሮች ጥልቅ ጥናት የሚፈልጉ ይመስለኛል። እንዳይደገሙም ደግሞ ሆነው በተለይ ይሄ የሚመለከታቸው አካላት ወይ ጋይድላይን ማዘጋጀት አለባቸው። ምን ያህል ተሳትፎም እንዳላቸው በዚህ በኩል ምን ያህልም ኃላፊነታቸውን እየተወጡ እንደሆነ አይታወቅም። የህግ ጉዳዮች ጥናት ባለሙያ ሃይማኖት ደበበ ጉዳዩ ብዙ ጊዜ ለውይይት እንደማይቀርብ ጠቁመው ዞሮ ግን ማህበራዊ ኢኮኖሚያችንን ጨምሮ ከሁሉ ነገራችን ጋር የሚገናኝ ጉዳይ ነው ብለዋል። ጉዳዩ ለውይይት መቅረቡ አስፈላጊ መሆኑን የጠቆሙት ተሳታፊዋ አንዳንዴ ሐውልቶቻችን ዝም ብሎ በሞቅታ ከምንም ጋር ሳይገናኙ የሚሰሩ አሉ፣ ይህ እንዴት ነው የሚታየው? ሲሉ ጠይቀዋል። ሁሌ አሁንም የጭቅጭቅ መነሻ ስለሆኑ የጋራ ቤት እንገነባለን ብለን ስለምናስብ መቼ ነው የምንስማማበት ነገር የምንሰራው ከዛ ላይ ሐውልት ሲሰራ አጨቃጭ ለእኔ ጀግና የሆነ ሰው ለሌላ ሰው ጀግና ላይሆን ይችላል። ቶ ይሄንን ማኔጅ የምናደረግበት የህግ ማዕቀፍ አያስፈልገንም ወይ? ለምሳሌ ሀያ ሀያ ላይ አሜሪካን አገር ጭቅጭቅ ሲነሳ ነበር እንደዚሁ ከሐውልቶች ጋር። አሁን ኦገስት ላይ ይመስለኛል ፕሬዚዳንቱ ዶናልድ ትራምፕ የሆነ ምላሽ ሰጥተውበታል፣ እና ኤግዚኪቲቭ ወርደር በሚል ሌላም አገራት ደግሞ ዝም የኤክስፔሪየንስ ሳይ ፐብሊክ ዲቤቶች አሉ እና እኛ መቼ ነው የሚኖረን? ሌላው የውይቱ ተሳታፊ ሰዓሊ ሸቱ ጥሩነህ በበኩላቸው የህግ ማዕቀፍ ይኑረው በሚል የቀረበው ሀሳብና ጥያቄ በጣም አስፈላጊ መሆኑን ጠቁመዋል። የህግ ማዕቀፍ ለኢትዮጵያ በብዙ መልኩ እንደሚጠቅም ተናግረዋል። ህዝብ የሚወደው ህዝብ የማይወደው ሊኖር ይችላል፣ ግን ህዝብንም ከቁጣው ከደስታው ጋራ ሊያነጻጽር የሚችል ለኮሚቴው ለዚህ ለሚያጠናው ወይም ደግሞ ለዚህ ህግ ለፈቀደለት እንትን ይሰጥና ቅድም ያልካቸውን አፍርሶ እንዴት እንደሚተካ ወዴት እንደሚወሰድ ስርዓት ካለ አሁንም ላሉትም ወደፊትም ለሚሰሩትም ዋስትና የለን። ይሄምን እንደው ወደ አይታወቅም በእናንተ ጊዜም ሊመጣ ይችላልና እዚህ ጥናት ላይ እንዲህ አይነት ሀሳቦች አሉ፣ በዓለም አቀፍም ደረጃ አለ። ለጥያቄዎቹ ምላሽ የሰጡት ሠዓሊ አገኘሁ አዳነ የህግ ማዕቀፍ ቢኖር በጣም አስፈላጊ መሆኑን ተናግረዋል። ኪነ ጥበብ ስራዎች ወይም የአደባባይ ሐውልቶች በተለያየ ምክንያት፣ በፖለቲካዊ ምክንያት፣ በማህበር፣ በሃይማኖት፣ በመሳሰለው ተመችቶት ያደረጋቸው በኋላ ግን ማህበረሰብ አስቀይመው እንዲወርዱ ሲፈለግ፣ በነገራችን ላይ በአሜሪካ ተመሳሳይ፣ በአውሮፓ ተመሳሳይ ቅርጾች፣ ሐውልቶች አደባባይ ሐውልቶች ይነሳሉ። ግን ፕሮሲጀር አለው ምንድነው ፕሮሲጀሩ? በዘርፉ ከፍ ያለ የሙያ ደረጃ ያላቸው የታሪክ አዋቂዎች፣ የሀገር ሽማግሌዎች፣ የሀገር ባለውለታዎች ተጠርተው ዳኝነት ይጠየቃሉ። ዳኝነት ይጠየቁና ያ ዳኝነት ልክ ከሆነ ታዲያ በዛ ቦታ ላይ ቦታው ጦም እንዳያድር፣ ቆሌው እንዳይገፈፍ፣ የስፍራው ቀልብ እንዳይገፈፍ ምን ናረግ ይሄ ዘመን ምን የሚወክለው ነገር አለ ተብሎ ይመከራል። ይመከርና ንድፍ ይነደፋል፣ ቀራጺዎች ይመረጣሉ፣ ስራው ይሰራል። ልክ እንደ ካርታ እንደዚህ ነው የሚደረገው። አንድ ናይት ይሸፈናል፣ አዲሱ ይተከላል። ያኛው ሙዚየም ፒስ ይሆን እንጂ ስለ ጥበብ ዋጋው እንኳ ሲባል። በነገራችን ላይ እንዲህ በማድረጋችን በዚህ ኪነ ቅርጽ፣ በነዚህ በእነዚህ ኪነ ቅርጾች የሰራ ናቸው ያልናቸው ነገሮች አይቀሩም። ታሪካችን ናቸው። ማንም እንደፈለገ የፈለገውን ቀርጾ የሚያቆምበት ስርዓት አይኖርም። በሌላው ዓለም ስርዓትና የህግ ማዕቀፍ አለ። በዚህ ተስማምተን የሆነ ነገር ማድረግ ይኖርብናል ብለዋል። ህግ ሲወጣላቸው በድንገት የሚቆሙ ሐውልቶች ይቆማሉ፣ ሀገርን የሚመጥኑ ቅርጾችም በቦታው ይተካሉ ብዬ ተስፋ አድርጋለሁ ሲሉ ሠዓሊው ለጥያቄዎቹ ምላሽ ሰጥተዋል።